የትምህርት ተቋማት ከመማር ማስተማር ሂደት ባለፈ ማህበረሰቡን ተጠቃሚ የሚያደርጉ የጥናትና ምርምር ስራዎች አለፍ ሲልም የልማት እንቅስቃሴዎች ላይ ሲሳተፉ ይስተዋላል። በምዕራብ ጎጃም ዞን ፍኖተ ሰላም ከተማ የማህበረሰቡን የወተት ፍላጎትና አቅርቦት አለመመጣጠን ችግርን ለመፍታት የሚሰራው ፍኖተ ዳሞት ፖሊቴክኒክ ኮሌጅ ለዚህ ማሳያ ነው። የብዙ ዓመት ደንበኛ ነኝ። እኔ ሌላ ቦታ በማይገኝ ዋጋ ነው እዚህ እየወሰድን ያለ ነው። በጣም አሪፍ ነው። 750 ብር አካባቢ ነው በወር የምንከፍለው፣ ግን ግማሽ ሊትር አካባቢ ነው የምንወስደው። ቢያንስ ሞር ቢለካ ደግሞ ትንሽ ሊያልፍ ይችላል። ቢያንስ የአርባ የሰላሳ ብር አካባቢ ልዩነት አለው። ከዋጋውም አኳያ ሌላ ላይ አንድ ሊትር መቶ ብርና ከዛ በላይ ነው እዚህ አምሳ ብር ነው። በጥራት ነው እንትን የሚል ወተቱ ሲረጋ ምንም ደቂቃ አይቆይም። በጣም ወተቱ አሪፍ ስለሆነ እንዲያ ወረፈው እንዲሁም አልደርስን እያለ ነው እንጂ ወተቱ አሪፍ ነው። ከጥራቱም ከዋጋውም ከሁሉም ተመጣጣኝ ስለሆነ ያው እዚህ እኔ ተጠቃሚ ነ ኮሌጁ ወጣቶችንና ስራ ፈላጊዎችን በተለያየ የግብርና ልማት ዘርፎች በስልጠና ከማብቃት ጎን ለጎን የወተት ላሞችን በማርባት አሁን ላይ ለአካባቢው ማህበረሰብ ወተትን በተመጣጣኝ ዋጋ እያቀረበ ይገኛል። በሊትር ሀምሳ ብር ነው ለማህበረሰቡ እያስረከበ ያለው። ይህ ዋናነት እርካሽ ያደረግንበት ምክንያት አለን የኑሮ ውድነቱን ማሳገስ አንዱ፣ የማህበረሰብ ኮሌጅ የማህበረሰብ ተጠቃሚነት ማረጋገጥ አንዱ ስራችን ነው። ስለዚህ ህጻናት በአካባቢ ያሉ ህጻናት ተማሪዎች ከወላጆቻቸው ከኛ በሀምሳ ብር ሳብ እየወሰዱ ያለውን ኑሮ ውድነት በዚህ ማስታገስ ይቻላል። ከተማ ላይ እንግዲህ ከመቶ እስከ መቶ ሃያ ነው የሚሸጥ፣ እዚህ ግን አምሳ ብር ማለት ነው እና ምንም ውሃ ሳይጨመርበት ንጹህ የሆነ እንደታለበ ይጣራል፣ ለተጠቃሚ ይደረሳል ማለት ነው። ከዛ በተጨማሪ እንግዲህ አጫጭር ሰልጣኝ ያለን የሚደረጅ ማለት ነው የተማረ ነገ ላይ ስራ የሚፈልግ እና እነሱ ደግሞ ማለት ነው እዚህ በተግባር እያንዳንዱ ነገር እና ታምር ነው የሚመስል ባይዘ ማለት ነው ምክንያቱም በአምስት ዓመት ይህን ያክል ማድረግ ማለት እነዚህን ወደ ሀብት ብንቀይራቸው ከነጥብ ምናምን በላይ ስለሆኑ ተቋሙ በተሰማራበት የስራ መስክ የማህበረሰቡን ተጠቃሚነት ከማረጋገጥ ባሻገር አሁን ላይ ውጤታማ መሆን ችሏል። ይህ ፕሮጀክት የከብቶች ፕሮጀክት ሲጀምር በሶስት እጃ በሰላሳ ሶስት ሺ ብር ቻግኒ አንድ ሀሳብ የሚባል የኛ የመንግስት ሪዘርቬሽን ወይም ማቆያ ላይ ያመጣናቸው ናቸው። ዛሬ ላይ ወደ አንድ ነጥብ ሁለት ሚሊዮን ብር ይገመታሉ። በሰላሳ ሺ ብር የመጡ ፕሮጀክቶች አምስት አመቱ ነው። የፕሮጀክት በአምስት አመት ውስጥ እዚህ መድረስ ከተቻለ ወጣቶች ከዚህ ምን ይማራሉ? በትንሽ ብር ተነስተው ትልቅ ቦታ ላይ መድረስ እንደሚቻል፣ ከሰራ መለወጥ እንደሚቻል ማሳያችን ነው። ፕሮጀክቱን በመቅረጽ ቻግኒ ራንች ጋር ማለት ነው 3 ተፈቅዶልን በ33 ሺህ አካባቢ ገዛ ገዛነ ሶ እነዛን በደንብ ተንከባክበን ማለት ነው በ2012 ነው ወደዚህ የመጡ ግንቦት መጨረሻ አካባቢ እና ከዛ ከመጡ በኋላ አሁን ላይ እንደምታዩቸው ማለት ነው ወደ 11 አካባቢ አድርሰናቸዋል እና አሁን ለጊዜው ሁለት ሚታለዋለን ከነዚህ በወር ማለት ነው ወደ ከ24 ሺህ ብር ላይ እናገኛል። በቀጣይም ኮሌጁ አዳዲስ የልማት ስራዎችን በማስፋፋት ለአካባቢው ማህበረሰብ ልምድ ከማካፈል ባለፈ የኑሮ ውድነቱን ለመቀነስ ውጥን ይዟል።